በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅርና አንድነት በእያላችሁበት ይሆንላችሁ እያልሁ በዓለም ዙሪያ የሚትገኙ ወገኖችን ሰላምታ አቀርብላችኋለሁ። እንግዲህ እንኳን ለብርሃነ መስቀሉ አደረሳችሁ የሚባል አይደለም። እውነት ለመናገር ምንም ስለ አይደለም። እንኳን ለሰኞ አደረሳችሁ፣ እንኳን ለመክሰኞ አደረሳችሁ፣ እንኳን ለመስከረም 16 እንኳን ለመስከረም 17 አደረሳችሁ እንደ ማለት ነው። ልደትን ስለ ልደት ስንናገር ምክንያት አለን። የስቅለትን በዓልም የትንሣኤን በዓልም ስናከብር ምክንያት አለን። አዲሱን አመትም ስናከብር እንኳን ምክንያት አለን። እውነት ለመናገር ከዘመን ወደ ዘመን ከያዝነው አመት ወደምን ይዘው አዲስ አመት መሸጋገሪያ ስለሆነ እንኳን ያንን አሳልፎ ይህንን እንድትቀበል አደረገህ፣ እንኳን አንድ አመት አንድ እድሜ ጨመረልህ ብለን የምስራች የምንናገርበት ቀን ነው። ስለዚህ እንደ ክርስቲያን ምንድን ነው ጥቅሙ ቢባል እውነት ለመናገር ከክርስትና አኳያ ጥቅም የለውም። ግን አምላካችን እግዚአብሔር የቀናት ባለቤት የጊዜያት ባለቤት የዘመናት የዓመታት ባለቤት እግዚአብሔር የሁሉ ጌታ ስለሆነ እንኳን ከሰኞ ወደ ማክሰኞ ያደረሰ መባባል መልካም ነው። እንኳን ሌሊቱን አሳልፎ ለዚህ ማለዳ አበቃህ መባባልን መልካም ነው። ደናድርህ፣ ደህናዋልህ፣ ደናድር፣ ደናዋል መባባል መልካም ነው። ትክክል ነው። ምክንያቱም ለእግዚአብሔር ክብር እንደማቅረብ ምስጋና እንደማቅረብ ነው። ወደ መስቀል ስንመጣ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ እንደ ቀልድ እንደ ድራማ ሆን ብለው የድራማ ሰዎች እንዲህን በለው እንዲህ እናድርገው እንዲህ እንስራለት እንዲህ እናድርግለት። አንዲት ሴት እንፍጠር፣ የሆነ የምታገኘው ሰው ደግሞ እዚያ እናዘጋጅ፣ ከዚያ ሶስት ተራራዎች ኑሩ፣ ሶስቱ ተራራዎች የተሰቀሉ የተቀበሩበት መስቀል ይኑር፣ ከዚያ ደግሞ የጌታን ለይቶ ለማወቅ ደግሞ እንዲህ እንዲህ እንዲህ እንዲህ አይነት ነገር ማኑስክሪፕት እንስራለት እና በእንደዚህ አይነት ሁኔታ ታሪኩ ይፈጠር ብለው የተፈላሰፉበት ነገር ነው የሚመስለው እና ይሄ እውነት ለመናገር ምንድን ነው ለቤተ ክርስቲያን ጥቅሙ ምንድን ነው ከተባለ ምንም ምንም ምንም ጥቅም የለውም። ጉዳትስ አለው ወይ? ጉዳት ሊኖረው ይችላል፣ ካልተጠነቀቅን ጉዳት ሊኖረው ይችላል። ጉዳቱ መስቀል ቤዛችን ነው፣ መስቀል ድውያንን በመፈወሱ አይሁድ በመቀኝነት ቀብረውት ቤዛችንን መድኃኒታችንን አገኘ ነው መስቀሉ የተገኘበት ደህንነታችን እውን የሆነበት ነው መስቀሉ ብለን የምንውል ከሆነ እሱ ጉዳት አለው። ከባድ ጉዳት ነው እሱ። ክርስቶስን ያስጣለ ክርስቶስን አስጥሎ እንጨት ላይ እንድንደገፍ ያደረገ ጣዖታዊ ልምምድ ነው፣ ሰይጣናዊ ትምህርት ነው። ይሄንን መጽሐፍ ቅዱሳዊ መሰረትነት ያለው ንግግር ነው የምንነጋገረው። ስለዚህ መስቀል በተሳሳተ መንገድ እንዲከበር ካደረግነው ጉዳት ነው፣ ጣዖት ነው። ነገር ግን ከዚህ በጸዳ ሁኔታ አሁን በትክክል መስከረም አስራ ሰባት መስቀሉ ቁፋሮ ተጀመረ ከዚያ መጋቢት አስር ተገኘ ምንም ማረጋገጫ የለንም ለዚህ ለዚህ እኮ መሰረታችን የሆኑት ሐዋርያት መረጃ ካልሰጡን ከየትም ፈጥረን ልንጽፈው እንገደዳለን እንጂ እውነተኛ ታሪክ ከየትም አናገኝም አንደኛ ከአይሁድ አናገኝም አይሁድ ስለ ክርስቶስም ስለ መስቀሉም ስለ ሐዋርያትም ምንም አይነት መረጃ ሊሰጡ ፍላጎት የላቸውም። እንዲሁም መደበቅና ማጥፋት ነው ተልኳቸው። ስለዚህ ከአይሁድ አናገኝም። ሐዋርያት ደግሞ የዚህ አገልግሎት ውስጥ አልገቡም። ወደ ወንጀሉና ወደ ጌታችን ወደ ኢየሱስ ክርስቶስ ምስክርነት ነው የገቡት። ስለዚህ ሐዋርያት ከተዉት፣ ሐዋርያት ትኩረት ካልሰጡት እኛ ይሄን ያህል ማራገቡ ይሄን ያህል ማሽቃበጡ ምንድን ነው? ምን ያደርጋል? ይህንን በጥንቃቄ መረዳት አለብን። ስለዚህ መስቀሉን ዝም ብለን አንድ ቀን እሺ፣ መስከረም 16 የደመራ ቀን አድርገን መስከረም 17 የቁፋሮ ቀን አድርገን ታሪኩ እኮ ሆናል፣ ሆነ አይደለም፣ ዝም ብለን ፈጥረን ባዘጋጀነው ታሪክ ላይ ተመሰረትን። በቃ እውነት ለመናገር እንዲያው አድርገውት እንኳን ቢሆን አድርገውት እንኳን ቢሆን ለክርስትና ጥቅም የለውም። እንዲው ዝም ብለን በተፈጠረ ታሪክ ላይ ሁነን እንዲህ አይነት ፕሮግራም እናዘጋጅ። እንዲህ አይነት በዓል እና ክብር ከተባለ ደግሞ መስቀሉና በመስቀሉ ላይ የሞተ በመስቀሉ ላይ የተሰዋ አንድ መድኃኒት አለ። ስለዚህ መስቀሉንና መድኃኒቱን መለየት አለብን። መቼም መድኃኒት የያዘ ካርቶንና መድኃኒት የሰማይ እና የምድር ያህል ልዩነት አላቸው። ለምሳሌ ይሄ መድኃኒት ይህ አሁን መድኃኒት ነው። መድኃኒቱ የተያዘበት ካርቶን ስፈተው መድኃኒት አወጣለሁ። አሁንም ሌላ ካርቶን አገኛለሁ። አሁንም ይሄን መድኃኒት አገኘሁ። ካርባማዜፒን ይላል የነርቭ መድኃኒት ነው። ይሄንን መድኃኒቱን ከውስጥ ያለውን መድኃኒት ትቼ ካርቶኑን ወይም ደግሞ መድኃኒቱ የተሸፈነበትን መድኃኒቴ አልልም። ይሄ እብደት ነው። በጣም ጅልነት፣ አይምሮን የሳተ ሰው የሚያወረው አይምሮን የሳተ ሰው የሚያደርገው ነው የሚሆነው። ይሁላችሁ ከዚህ ካርቶን ይህንን አወጣሁ። ከዚህ ደግሞ ከዚህ ውስጥ ደግሞ መድኃኒቷን አወጣታለሁ። መድኃኒት የተባለችው ያቺ ናት። መድኃኒቱን ውጬ ስጨርስ ይሄንን ወደ ቆሻሻ ማጠራቀሚያ እጥለዋለሁ። ምንም አይጠቅምማ፣ ምንም አይጠቅምም። ስለዚህ መድኃኒቱ ተፈላጊ ነው። መድኃኒቱ አገልግሎት ይሰጣል እና ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል እንደ ካርቶኑ ነው። ጌታችን ደግሞ መድኃኒታችን ነው። እሱን ነው የምንፈልገው። የሕይወታችን ቤዛ የነፍሳችንን ቁስል የፈወሰ ያዳነ፣ ከአብ ጋር ያስታረቀ ብለን መድኃኒት አድርገን የምንቀበለው ኢየሱስ ክርስቶስን ነው። ስለዚህ የመስቀል በዓል ብለን ስናከብር በመስቀሉ ላይ የሞተውን ኢየሱስን የሕይወታችን ራስ፣ የደህንነታችን ቀንድ ብለን አብ ለመድኃኒታችን የሰጠን መስቀል አልሰጠንም። አብ አብ መስቀልን አልሰጠንም። አብ ድንግል ማርያምን አልሰጠንም። አብ ቀራኒዮን አልሰጠንም። ጎልጎታንም አልሰጠንም። ያረገበትን ቢታንያንም አልሰጠንም። አብ የሰጠን በዚህ ሁሉ ያለፈውን ኢየሱስን ነው። ስለዚህ መስቀሉን ስናከብር ልብ በሉ፣ መስቀሉን ስናከብር በዋናነት መስቀሉ ላይ የሞተውን ኢየሱስ ክርስቶስን ለማንገስና እርሱን የሕይወታችን ራስ መድኃኒት እንደሆነ ለመስበክ ነው እንጂ መስቀል ለማክበር መስቀል፣ ቤዛነ መስቀል መድኃኒተ ነፍስነ መስቀል ጽንነ በማለት አንድ እንጨት አመሳቅለን ሰርተን ለዚያ እየሰገድን ለዚያ እየዘመርን ልንውል አይደለም። ደመራ አቃጥለን እምነት ነው፣ እምነት ኢየሱስ ነው፣ እምነት ነው ብለን አመዱን ተቀባብተን ለመሄድ አይደለም። ኦርቶዶክስ ቤተ ክርስቲያን ታሐድሶን ዝም ማሰኘት ከፈለገች የሚንጫጫውን የታሐድሶ እንቅስቃሴ ጸጥ ለማሰኘት ከፈለገች ከልቤ የምመክራት አንድ ነገር ነው። በእንደዚህ አይነት ቀን መድኃኒት፣ እርሱም ክርስቶስ በመስቀል ላይ ሞተ፣ ለመድኃኒታችን ሞተ። አብ የሰጠን ትልቅ ስጦታ። አብ እኮ ሌላ ስጦታ የለውም፣ አለኝ የሚለው የመጨረሻው ትልቁ ስጦታ ልጁ ነው። ከዚህ የበለጠ የፍቅር መግለጫ የለም። ከዚህ በላይ ምን አለ ብትሉት አብ ከዚህ በኋላ ያለው ቁጣ ነው። ከዚህ በኋላ ያለው ፍርድ ነው። ልጁ የመጨረሻና ትልቅ ስጦታ ነው። ስለዚህ ኢየሱስ ክርስቶስ መድኃኒት እንደሆነ ቤዛ እንደሆነ ከዓለም አቅጣጫ የሚመጡ እንደ ዩኔስኮ የመስቀል በዓልን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታከብር ቤዛ የሆነውን ኢየሱስ ክርስቶስን ለመግለጥ እንደሆነ ማወቅ አለበት። ይህንን እሷ ማሳወቅ አለባት። አሁን የደመራ ዕለት ዛሬ ከሰዓት መስቀል ቤዛነ መስቀል ጽንነ ወውሃብ ኮሙ ትምህር ተለለ ይፈርሁከ ለሚፈሩ ምልክትን ሰጣሃቸው። ዳዊት እውነት ለመናገር ለዚህ አይደል ምሄን የተናገረው። ለሚፈሩ ምልክትን ሰጣቸው፣ ከመያም ስጡ እንገጸ ቅስት ከጦር ወይም ደግሞ ከተወረወረ ፍላጻ ይድኑ ዘንድ። እንደዚህ ዳዊት ለመስቀል አልተነገርም። እንዲው ቤተ ክርስቲያኒቱ ምን እንበል መስቀል አርማችን፣ ምልክታችን፣ ቤዛችን ነውና፣ ስለዚህ እንዲ መጽሐፍ ቅዱሳዊ ጥቅስ እንፈልግለት ብላ በግዳም ጥፋ እየወነገረችው ነው። ልክ የጥምቀት ዕለት ባሕርን የእረ የተወጎየት ያልሸሸ ባህር ዮርዳኖስ ሸሸ ተብሎ እንደተሰበከው ኢየሱስ በዮርዳኖስ ተጠምቋል። ነገር ግን ሲጠመቅ ምንም አይነት የባህር ሽሽት አልተደረገም። እና ኢየሱስ ደግሞ አንተ ዮርዳኖስ ለምንሸሸፍ ብሎ እንደገሰጸ፣ ይህ ትልቁ ውንብድና ነው፣ ትልቅ ውሸት ነው። እና ለመስቀሉም እየተደረገ ያለው ስብከት ይሄ ነው። ዳዊት ለሌላ ዓላማ ለዘመኑ ለጊዜው ተናግሮታል፣ ለእስራኤላውያን ተናግሮታል። ምልክት የደም ምልክት አድርጓል። በፈርዖን ቤት መቅሰፍት ሲመጣ፣ በእስራኤል ቤት ግን የደም ምልክት አድርጓል። አጥፊው ሲገባ እንዳያገኛቸው አጥፊው መላክ እኮ ሲመጣ በእስራኤል ቤት የደም ምልክት ከመቃሉ ላይ ካላገኘ እ ከዚያ ቤት ገብቶ በኩር ይገላል። እሱ ጣጣው ነው። በስህተት ነው ሳያውቁ ነው ረስተውት ነው ብሎ እኮ የሚያልፈው እስራኤላዊ የለም። የደም ምልክት ካላገኘ እስራኤልም ቢሆን ቀንጥሶት ይሄዳል። ምንም አይነት እንደዚህ አይነት ቀልድ የለም። ስለዚህ የደም ምልክት አድርጉ። ምልክቱን ያየ መላክ ከእናንተ ያልፋል። የሚገርማችሁ ከፈሮን ቤት አካባቢ እንዲሁ እችን መረጃ ሰምቶ ግዴላችሁም፣ እኛ የምናድርግ ብሎ አንዳንድ ግብፃዊ፣ የደም ምልክት ቢቀባ በመቃኑ ላይ ይተርፍ ነበረ፣ ይተርፍ ነበረ። ስለዚህ ምልክቱ ያ ነው። አናወናብደው፣ አናደበላልቅ። ዋብኩሙ ትምህርት ለለ የፈረውከ ስለ መስቀል የተነገረ አይደለም። እና ቤተ ክርስቲያኒቱ ኢየሱስን ረስታለች። ኢየሱስን ጥላ የተሰቀለበትን መስቀል ይህን ያህል ክብር። የጥምቀት ዕለት ኢየሱስ ተጠምቆ የሚከበረው ታቦት ያሳፍራል እኮ የሌለ ኪዳን እስራኤል የረሳችው እስከ እስራኤል የጣሪፉ የማታውቀው በማንም ስም የተፈቀፈቀ እንጨት ያሳዝናል። ስለዚህ መስቀል በእንደዚህ አይነት ሁኔታ መከበሩ ትክክል አይደለም፣ አግባብ አይደለም። ቢቃ እውነት ለመናገር ቢቃ። አሁን ብዙዎቹ ኤሬቻ የክርስትና ባል አይደለም። መስቀል መቼ ክርስትና ሆነ? መቼ ኢየሱስ ተሰበከበት? ጣውላ ፈቅፍቃችሁ አጋድማችሁ አለ ስሰብኩ የዋላችሁት፣ ቤዛነ መድኃኒትን የምትሉት እሱን አይደለም። መቼ ኢየሱስን ታውቁታላችሁና ስለዚህ የመስቀል በዓልና የኤሬቻ በዓል እኩል ነው። ምንም ልዩነት የላችሁም። ሂዳችሁ ከዚያ ስላልባረካችሁ ነው ተገኝታችኋል። ደግሞ ኤሬቻ በዓል ላይ መነኮሳት የቀሳውስት ተገኝተዋል። ወደፊት ደግሞ አሁን በሚደረገው በዓል ላይ ትገኛላችሁ። ምንድን ነው መስቀል ላይ የዋላችሁ ሰዎች የኤሬቻ ላይ ብትገኙ፣ ምንድን ነው ልዩነቱ? ምንድን ነው ስተቱ? ያ የክርስትና መልክ የለውም ካላት፣ ይሄም የክርስትና መልክ የለውም። መልካችን ኢየሱስ ነው። ውበታችን ጌጣችን ኢየሱስ ነው። መለያችን ኢየሱስ ነው። አትደበላልቁ። የተደበላለቀ ክርስትና ሙፋቄ ነው፣ ክደት ነው። ስለዚህ በእርግጠኝነት ነው የምናገረው መስቀል አቅጣጫውን ስቶ መልኩን ስቶ እንጨት ነው እየተሰገደለት እየተዘመረለት ያለው መስቀል አበባ እና ውብ አበባ አቤት አቤት፣ ተዘመረ፣ ተመለከ፣ ተመለከ። በጣም ያሳፍራል፣ ያሳዝናል። አሁን አሁን መስቀል አደባባይ በቀጥታ ስርጭት ሽር ጉዱ የሆነ ብሔራዊ በዓል ሁኖ ዓለም አቀፍ በዓል ሁኖ ዩኔስኮ መዝግቦት የመስቀል በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ቅድስቲቱ ጣዖታዊ ቲቱ ነው የሚባል ጣዖታዊ ቲቱ ክርስቶስን የጣለች ክርስቶስን የረሳች የምታሳዝን ምስኪን ቤተ ክርስቲያን። ወገኖቼ እውነተው ይሄን እውነተው ይሄ ነው። ኢየሱስ ይበልጣል፣ ኢየሱስ ይሻልናል። የምሰግዱለትን የምዘምሩለትን በቪዲዮ አሳያችኋለሁ። ይኸው ከዚህ ከጎኒም ተቀምጦ የምታዩት ይሄ መንኮራኩር ነገር ሰርተውለት እየተገፋ እየሄደ መስቀል በእለቱ የሚመለከው የሚዘመርለት እሱ ነው። ኢየሱስ የለም። አያሳዝንም። ኢየሱስ የለም። አሁን እውነት ለመናገር እስቲ እንዲያው እዩት እስቲ። አሁን ይሄ በዓል ነው መስቀል የእውነት አሁን በትክክል ኢየሱስ ክርስቶስ የሚገጥ አሁን ኢየሱስ ክርስቶስን በእውነት እንደው የሚገልጥ ነው። የታለ ኢየሱስ የተሰቀለበት መስቀል? ይሄ እኮ አይሁድ የጠራሁት የወንጀለኛ መርጫ ወንጀለኛ የሚሞትበት ወንበዴ የሚሞትበት ተብሎ የተዘጋጀ መስቀል ነው። አሁን ኢየሱስ ከዚህ ላይ ሞተና ደሙ ፈሰሰበትና የመስቀል ተቀደሰ ቤዛ ሆነ ተቀድሷል። በእውነት የመስቀል ኢየሱስ ለዚህ ነው እንደው የሞተው ይሄን ለመቀደስ ነው። ያሳፍራል፣ ያሳፍራል። በጣም ያሳዝናል፣ ያሳዝናል። እና ታድሶ የግድ ያስፈልጋታል ቤተ ክርስቲያኒቱ። በሕይወት የለችም፣ እውነት ለመናገር ሕያው እንደመሆንህ ስም አለህ አለ ጌታ፣ ነገር ግን ሙታል። እንደዚህ ናት ኦርቶዶክስ ቤተ ክርስቲያን። ሕያው የሆነች ግን የሞተች ኦርቶዶክስ የሚል ስም ያላት ግን የሞተች ቤተ ክርስቲያን ናት። ስለዚህ የተወደዳችሁ የክርስቶስ ቤተሰቦች ይህንን መልእክት ለሌሎች ሁሉ እንዲዳረስ በተለይ ለኦርቶዶክሳውያን እንዲዳረስ እንደው ከፋፍላችሁ ከፋፍላችሁ ቢሆን ወደ ቲክቶክ እንድታስገቡልኝ አደራ መልክት ነው እላለሁ። እግዚአብሔር ባርካችሁ ጸጋውን ያብዛላችሁ። በዛሬው ዕለት ምናልባት ማታ አካባቢ ላይ ደግሞ ውሎው እንዴት እንደሆነ ደመራው እንዴት እንደሆነ ምን እንደተባለ ይዤ እቀርባለሁኝ። ሰላም ሁኑልኝ። እግዚአብሔር ባርካችሁ። ዛሬ ትኩስ ትኩስ መልእክቶች እንደዚህና ዩቲዩብ ላይ ይለቀቃሉ። እንግዲህ በቃ እነሱን ደጋግማችሁ ማየት ትችላላችሁ። እግዚአብሔር ይባርካችሁ። ተባረኩልኝ።